ሰላምና ክርስትን የሚያገናኘው ነገር የለም። ጊፍት ራሱ ችሎ ነው። እኛ የምናውቀው እዚህ ጋ ማንኛውም ሰው የፈለገውን ነገር ሰፖርት ማድረግ ይችላል። መስጠት አለመስጠት ይቻላል። እዚህ ጋ ወጥተ አውጡ ብለ በፋኖስ የወሰድከውን ነገር አናቅም። ያ ሌላ ጉዳይ ነው። ስለዚህ በትግል ላይ ይሄንን ኮንኩ ብዬ ወጥቼን የአማራን ሕዝብ ከማሰድብ ከምለምን ራሴን ባጠፋ ይሻለኛል። ያን ጊዜ እኔ አቅሜን ስጨርስ አትድከሙ አሯሩጡ፣ እስከፈለጋችሁ ድከሙ። የኪሴን አቧጥጨ ሲጨርስ ያን ጊዜ ቲክቶክን አጥፍቼ እጠፋለሁ። አቅም ሲኖረኝ እመለሳለሁ። ግን አስር አመት የሚያታግል ባጀት አለኝ። በእጅች አለሁ እኔ ኮታ የሚያስቀኝ ምን እንደሆነ ታውቃለህ? ጆከር ማለት ነው። በዚህ በቲክቶክ ጌም በጣም አሜሪካ ታያኛለ በዚህ ወር ያሉ ትላንት ዱባይ ነበርኩ፣ ኢትዮጵያ ነበርኩ። ከኢትዮጵያ ዱባይ ገብቻ ዱባይ ስድስት ወር ቀጥቅጫችኋለሁ። ዛሬ ደግሞ ኡጋንዳ ነኝ። ነገ አሜሪካ ታገኘኛለህ። አንተ ጥንብጋለና ትልብዳ ኔቨር የምትባል ቅማላ ሜዲያ አድጅ አራይ ገመዳፍ እኮ ነው። አናሳ እኮ ነው እሱ። ጋላ ራሱ አይደለም አናሳዎች ውስጥ ነገር ልንገራችሁ ጋይስ ማለት ነው። በዚህ በቲክቶክ ጌም በጣም ብዙ ቢሊዮነር የሆኑ እኛ አብረናቸው እያየን አሁን ተለውጦ አራት ቤት አምስት ቤት መኪና የገዙ የሌላ ብሄር ሰው ልጆች አሉ። እነሱን አንድ ቀን አንስታቸው አያውቅም። ለምንድ አማራው በኢኮኖሚ ጠንካራ ሲሆን ለምንድ አማራው ሲያገኝ ለምንድ አማራው የሆነ ሲያንሰራራ ምቀኝነት የሚይዛችሁ እራሳችሁ አማራው። እውነትን እኮ ነው እግዚአብሔርን። ትግል እኮ መጮህ ብቻ አይደለም ካፒታልም ነው። ይህን ታውቃላችሁ አለ። ትግል ካፒታል ካፒታል ነው። ካፒታል ሳይኖረ ትግል የለም። ሳትበላ ትግል የለም። ሳጠጣ ትግል የለም። እንዶ የሌላ ብሄር አሉ ሚሊዮነር ኩ ጭብሎ የሚዘንብላቸው እንደዚህ አይነ ውስጥ ገብቶ አያቁ። የአማራ ልጅ ግን ትንሽ ሲያገኝ እንደዚህ ሚያው ሚያው ሚያው እርስ በርሱ ማን ምን አግኝቶ እኔ አሁን ጌም እጨዋት አለ። ጌም ብጨዋትን የጊፍት ቢሰጠኝ መልሼ የምሰጠው ለአማራው ነው። ለኦሮሞ ሂጃ አልሰጥም። ያለመውን ደግሞ ሰላሳ አራት ሊብል ምናልባት ስንት ብር እንደሆነ ዚጋንት ማለት ይቻላል። ከኪሴ ሁሉ ሰጥቻለሁ። ዝምበላ አንድ ጊዜ በእኔ ልክ ጌም ሲጫወቱ ሲቀጠቅጡ የነበሩ ብዙ አሉ። በአማራ ትግል ውስጥ ነው አማራንም ብለው እየታገሉ አንበሳ ሲወርድላቸው፣ እሺ ዛሬ ላይ የት ነው ያሉት? የራሱን ሕይወት እየመራ አይደለም። የአማራ ትግል ቢዝነስ ነው። እንዲሁም እኛን ሽጠውን እየመጡ ነው። አንፈራም። ችግር የለው። እኔ ተናግር ያለኝ ቤተሰብ በቤተሰብ አስፈራራችሁ፣ በተለያየ ነገር አስፈራራችሁኝ። ትግሬ ነው ብላችሁ መጣችሁ፣ ዘገየ ነው ብለህ መጣህ። የፈለጋችሁትን አድርጉ፣ ቤተሰብ መግደል ከፈለጋችሁ ግደሉ፣ ብያችኋል። ከዚህ በላይ ምንም ላረጋችሁ፣ ምንም የምታመጡት ጉዳይ የለም። ከቤተሰብ የኔ አይበልጥብኝም ብዬ እኔ ዝም የምል እንዳይመስልህ አዳም ጥመተ በፌክ አካውንት ኦሮሞ መስለህ ትሳደባለህ። አሁን የኛ ልጆች መሸወድ የሌለባችሁ ነገር እኛ የዛሬ አራት ዓመት ስንሰራ የነበረውን በቴሌግራም ግሩፕ ሰብስበን የኦሮሞን ፕሮፋይል ኦሮሞን የሚወክል ፕሮፋይል አድርገን ስንሳደብ ኑረናል። ስናከፋፍል ዛሬ ላይ ደግሞ እነሱ ይሄን ነገር ተጠቅመዋል። ፎሏቸውን አይታችሁ ቤታችሁ አስገቡ። ፎሏቸውን አይታችሁ ኮመንት ዩ። ከዚህ ውጭ አፍራሽ ነገር የሚቆምጠውን ብሎክ አድርጓቸው። አንድነቱ እየተበላሸ ነው። ጆካ እዛ ጋ ስቴት ስለ ሰፈር ነው የሚወራው። እዛ ጋ ስቴት ስለ ጎጥ ነው የሚወራው። በነገራችን ላይ ትኩረት የሰጠው የለም እኮ። አንተ ሌባ ልጅ እናት ይጠፋል፣ ሁሉ በራሱ ጊዜ ይጠፋል፣ ራሱን እያጋለጠ ይጠፋል እያልኩ ነው። ንዴ እኮ መግባት ያስጠልሃል። የአንድ ሁን ገስት ላይ የአንድ አካባቢ ሰው ስምንቱ እኔ ትማን ሄድም እኮ

አይደለም ወርቁ ቀርቶን የቲክታክ ላይ ማውቃቸውን ለምኜ ገንዘብ ተቀብያለሁ። እና ትልብ ያለ አንተ ጠንብጋላ። በዚህ መልኩ የአማራን ፖለቲካ ልበጠብጥ አትችልም። እኔ በህይወት እያለሁ ገና ዝንብ በዝንብ አደረጋለሁ እያልኩ ነው። አንደኛ ማን ተጨቃጭቆ ይችላል? እኔ ይመስለኛል ግን መታለፍ ያለብን ነገር እየታለፈ መስተካከል ያለበት ነገር እየተስተካከለ መገናኘት ያለብን ሰዎች ጋር እየተገናኘን ይቅር እየተባባልን በደንብ እየተግባባን መዋጣትም ካለብን እያዋጣን ከራሴ ጀምሮ። እኔ ምርጥ የፋኑ ልጅ ነኝ። ወንድሞች የሞቱት በፋኑነታቸው በአማራነታቸው። ስለዚህ በገንዘብም ደረጃ የማላወጣበት ምንም ምክንያት የለኝ። አንድ የማልሆንበት ምንም ምክንያት የለኝ። ዛሬ ላይ ግን ስለሰፈር ሚዲያ ስትሄ አንተ ምን ታከብራለ ነው የሚልእዛ ስትሄ አዳምጠኝ። በትርፍ ጊዜው መጥቶ ለሚለፈልፍ አምስት ሳንቲም ገንዘብ እንዳያሰጡ፣ ለራሱ ነው የሚታገለው። መሞት ካለበት ይሙት። ምድር ላይ ያለው ጫካ ሆኖ ከእኔ ጀምሮ እያልኩ ጫካ የሚበላው የሚጠጣ አቶ ጫካ ውስጥ ቤቱን ንብረቱን ጥሎ ለመንግስት አስረክቦ መንግስት ወርሶ ለመከላከያ ለተለያዩ ገቢ አድርጎ ዛሬ ላይ ለሚታገለው ፋኖ ለዛ ነው። ገንዘብ ማሰባሰብ ካለ ምናልባት በኋላ በሰፊው እገባለሁ፣ እንነጋገራለን። ትንሽ እኔ ስናያሽ ጉሮሮዬን ያዝ ያደረገኛል እና እመለሳለሁ በኋላ። እመሰግናለን ሀሳብህን ስለሰጠህን ግን አሁን ሰው ሳይበተን የምለው ነገር ቢኖር ማለት ነው ሰው እናንተ ሾካኮች ትሄዳላችሁ መሄዳችሁ ስለማይቀር ማለት ነው ለዛ ለጊዜ አሁን አታስቂኝ፣ ሀሳብ ይጠፋል። አሁን ህዝባችን እየሞተ ነው። ንጹሀን በድሮን እያለቁ ነው፣ በሁሉም አቅጣጫ በድሮን እያለቁ ነው። ይህን አራት አምስት ቀን በቃ አጀንዳችሁ ሊሆን የሚችሉ ስለ ህዝባችሁ ጩሁ። እዚህ እከሌ ተጣላ እከሌ ተጣላ ይሄ የእኛ ቢዝነስ አይደለም። ሲፈልጉ ይጣሉ ሲፈልጉ ይታረቁ። ደግሞ ተጣልተው አይጣሉ፣ እናንተ ስታጋግሉ ነው ሞር እየተጣሉ የሚሄዱት። ስለዚህ ሁላችሁም ስለ ህዝባችሁ ትኩረት በቃ አማራ ፋሉ ህዝባችሁ፣ ህፃናት በቃ ህፃናት እየሞቱ ነው። ንጹሀን እናት አባቶቻችን እየሞቱ ነው። እናንተ አይገባችሁም እንዲ ስለ እነሱ ድምፅ ሁሉ። አይምሯችሁ ወደ እነሱ ከሆነ ጎጥም አይኖርም። እንደዚህ የሚሰዳደም ሰውን በየገዝቱ እየሄደ አይገባም። ገብቷችኋል? ቻው ይላሉ። እግር ብሉ አፈር ብሉ ሲያስጠሉ ሲነገራቸው የሰሙለመቃረም እንጂ የመጣችሁት ለደህና ነገር ነው የመጣችሁት። እየነገርጓችሁ አይደል እንዲ ንጹሀን ሰባ ሰማኒያ ሰው በአንድ ቀን እየሞተ ነው ንጹሀን በአንድ ኳ አይደለም ጫካ ላይ ያለው ንጹሀን በየቤቱ ያለው። ስለዚህ ለንጹሀን ድምጽ ሁኑ። አይምሯችሁ በሙድ በየቤቱ ስታወሩ በቃ ለህፃናት ስታፕ ጀነሳይድ እያላችሁ ኮምቱ ምናምን ታዉት ሌላ ሌላ ነገር ከዲ ተጣላ ከዲ ተጣላ እየሄዳችሁ እዛ ቁንዝርጋ አትጉ

ሌላ ወሬ የሚለው ያስቀየሰብኝ ቁንዝር ስለያስቀየረብኝ የእኔ ኮሸር እየተደረገልኝ ነው የሚሄደው። እኔ የትም አታገኝኝም። ሊንዱን በዚህ ሰዓት ማገኘቴ በጣም ገርሞኛል። ማለትም እንዴ የጧቷ የጥንቷ ዛሬ ላይ ሶስት መቶ ሺህ ምንድን ነው አንድ ሚሊዮን ስንት ገባ? ቁጭ ብላ እኔ አንድ አመት ጠፍ አንድ አመት ከስምንት ወር ጠፍቼ ነ አንተ በመጥፋትህ ነው እኛ እዚህ ወድቀን የቀረ ነው እኔ እኮ ሀቀኛ ሰው ነኝ፣ ሲዳ ነኛ እኔ ቀጥታ ነኝ። እኔን የሚከተል ሰው ቀጥተኛ ሰው ነው። ደግሞ እኔ በጣም ነው የሚገርመኝ ሰው እኮ ሾካቶችም ያንተ አልገባም። የሲ ስ ምን እንደምወድ ታውቃለህ ማለት ነው። እኔ ፍቅር ነው አማራ ልጆች ተሰብስበው አንድ ላይ ሆነው ጥላትን ሲያጠቁ አንድ ላይ ሆነው

መልሱ ያወራ የታባቱ ሆኖ ዘሎ ሄዱ። ያወራ ሰላም ናችሁ። ያ ፒተር ብራዘር ምን ነሽ ነው አየሽ። ሰላም ናችሁ። ገባው ጻፉ ሄዱ። ምንድን ነው አሁን? እንደዚህ ነው ፖለቲካ የምሰሩት፣ የሰውን ሀሳብ ሳታስጨርሱ። ለዚ ጋር ስለ ፖለቲካ አልተወራም እኮ። ከተል የምትፈልገውን ሀሳብ ፖለቲካ አይደለም ያወራ። ታዲያ መጀመሪያ ታገሱ ላውራ። ያወራችሁ ስለነበ እሺ እኔ ያው መናገር ፈልገው ምን መሰላችሁ አሁን በሶሻል ሚዲያ በስ ትክክል ጥሩ ትግል ይሰራል አብዛኛው ሰው ሶሻል ሚዲያ ላይ ስላለ ማለት ነው መረጃን ይዞ ሶሻል ሚዲያ ላይ ለህዝብ ማስተላለፍ ትልቅ ትግል ነው ትልቅ ግን አብዛኛው የእኛ ሰው የሚባሉ ሰዎች አብዛኞቹ ወጥተው ሰውን መሳደብ እንጂ ለህዝብ አንድ ድምፅ የሆነ ሰው እስካሁን አይቻላቅም። አምስት ዓመትን የለ ድምፅ መሆነው ሰው አይደለ። ይኸው የእኔም ቤት አልሆንሽም እኮ እያልኩሽ አደለም በስትክክል። አሁን እዚህ ውስጥ ብዙ ሰዎች አላቸው አይደል? እዚህ ውስጥ ያላቸው ሰዎች ማንም ቤት ሳትሄዱ ስሚያ፣ መጀመሪያ ማንም ቤት ሳትሄዱ ማንም ቤት ሳትሄዱ ፕሮግራም እያያዛችሁ ሰዓት እያያዛችሁ በዚህ ሰዓት ከለቤት እንገኛለን በዚህ ሰዓት ከለቤት እንገኛለን እያላችሁ እየወዳ ቤት እየሄዳችሁ የምታወሩ ሰዎች እረፉ ለራሶ ቤት እየሄዳችሁ የምታወሩ ሰዎች እረፉ አትሰዳደቡ ቤታችሁን ከፍታችሁ መረጃ ብቻ ከሌ ከከሌ ጋር ተጣላ ጆዋር ከሞጣ ጋር ሞጣ ከእንትና ጋር መፍትሄ ለህብረተሰብ አይሆኑም ለእናንተም አይጠቅምም ምክንያቱም የሁለት ግለሰቦች ጸብ ነው ገባሽ እነሱ ከፈለጉ መገዳደል ይችላሉ። ዋናው ትልቁ ነገር እኛ ዛሬ ምን ለህዝብ፣ ለህብረተሰብ አሳውቀናል፣ የሌላው አለምስክ ምን አውቋል የሚለው ነው እንጂ ከላይ የተጣላ ከላይ የተጣላ ነው ናቸው። የሚገዳደሉ የፈለገ ግለሰብ መገዳደል ይችላል ብራዘር። በዚህ ምክንያት ኖ፣ በዚህ ምክንያት አይደለም የሚጣሉት። እኮ ለመታገል ብለው አይደለም የተጣሉ ያሉት ለመታገል ነው እንጂ አደለም ብራዘር፣ አደለም ምን ማለት ነው ለመታገል አይደለም። ለምሳሌ አንተ ከተሰደብክ እዚህ ጋር እየታገልክ ከሆነ ስለምትታገል እኮ ነው የምትሳደበው። ኖ እኔ እኔ እየተሳደብኩ አይደለም። እኔማ ታግዬ እና ወንድማማቾች ይጋደሉ ብለህ ልታወራ ነው እንዴ? ትንሽ አታፍ። አንተ አታቅማ ስለማታውቅ እኮ ነው ማናማናቸው ወንድማማቾች ማናማን ስለማን ነው እያወራ ያለ እኮ አማራዎች እኮ ናቸው እርስ ማና ማና አባቴ አሁን እኮ ድምፅ መሆን ላለባችሁ ሰዎች ድምፅ እየሆናችሁ ሳይሆን ድምፅ ለማይገባው ሰው ነው ድምፅ እየሆናችሁ ያላችሁ እሺ አሁን አንዴ ልጠይቅህ መሐመድ ጆከር ትግሬም ሆነ አማራም ሆነ ጉራጌም ሆነ ይ ነው ምን አይነቱ ሰው እያማዋል እንዴ ትግሬ ሆነ ይላል እንዴ በአማራነቱ እየተሳቀቀ የትም ቦታ እየተሳደደ እየተፈለገ ያለ ደግሞ እርስ በርስ ይገዳደሉ ይላሉ። እኛ እኮ እንዳይነካኩ ነው የምንፈልገው። ወንድማማቾች እኮ ናቸው። በጎች አብሔርን ይህን ልጅ እኮ እናንተ አሁን ዶ ቀባጠረ እንጂ አንድ ቀን የአማራን ልጅ የአማራን ሰው ፎቶ አድርጎ አንድ ቀን ድምፅ ያኖረ ኛንመረነው ከዛ ደግሞ አንድ ላይ እኛንም ይወቅጠናል። ግማታ እኔ እኮ በቪዲዮ ወጥቼ ቤተሰቤን ቁማራ ሲጀ ነው የምትንምለው። ግን አንዳንድ ደግሞ አላችሁ ጭፍልቆች እኔ በጣም የገረመኝ ሊንዱ የቀጮ የሆነ ቦታ ላይ ስለ ጎጥ ይወራልና እዛ ገባሁ። ለምንድነው ሰዎች እዚህ ሁላችንም እናውቃቸዋል፣ እና ገብቼ ለምንድነው ስለ ጎጥ የምታወሩት? ነገሩ በአጭሩ ሊስተካከል ይችላል። ማሸነፍ ከተፈለገ አንድነት ይመጣል። ስለዚህ አንድነት ነገር ስለሚኖር ስም እየጠራችሁ መሬት ላይ ያሉትን አትሰዳደቡ እና ስለ ክፍያ አታውሩ ምናምን ስል፣ ኧረ ቆይማ እከሌ እከሌን ናፍኗል ምናም የሚባል ነገር ተነሳ። አይ ለነገሩ እንዴት አወቅሽ? ምናምን ስል ማለት ነው የምንዳሉ ታውቂያለሽ። እኔ ቲክታክ ከከፈትኩ ሁለት ዓመት ይለዋል እንግዲህ እኛ ቲክታክ ላይ ስድስት ዓመት እየሆነ እንደመጣ እንደወረደ እኮ ነው። እኛ የመጣ ነው ወደዚህ ዘረኝነቱ ይመጣሉ። ስለዚህ እንግዲህ ትላንትና ዓመት ሁለት ዓመት ቲክታክን ከፍታ በቃ ስለ ጎታወራ ስለምሬ፣ ስለእንትና፣ ስለ መከፈል፣ ስለእንትና ገደለ ተገደለ፣ ስለ ፋኖ በቃ ያሳፍራል እኮ ትላንት እኮ ነው የመጣችው። ምንም አታቅም እኮ ከዛ በፊት ስንት እንዳለፈ። ስለ ጆከር እና ስለ ከድሬ ሰው ገብቶ ተጋደለ እርስ በራሱ ምንድን ነው። ጭራፍ ደግሞ ይገዳደሉ እርስ በርስ ይላል ያ ማለት እኮ ምድር ላይ ያለውን እንደማገዳደልኩ፣ እኛ አማራዎች ነን። ማስተዋል እንችላለን። መታገስ እንችላለን። መታረቅ ማስታረቅም እንችላለን። የትልቅ ሰው ልጆች ነን። አንድነት ግዴታ ያስፈልገናል። ጂኒ ጂኒ፣ ይሄ ቲክቶክ ላይ ያለውን ሰይጣን አንድ ሰው ባገኝ፣ አንድ ትልቅ ምራቁን ዋጥ ያለ አንድ ጀግና ሰው ባገኝ እኮ በአንድ ጊዜ ጸጥ አደርገዋለሁ። ግን ሁሉም ያው ሆኑብኝ። ሁሉም እርስ በእርሳቸው ይኸውልህ፣ ጂኒ አንዱን ሲይዘው ከአንዱ ጋር ተጣልቷል እሱ ካለበት እኔ ይህን ነገር አልፈታም ይልሃል አንዱን ስትይዘው አይ እኔ አልገባም እሱ ካለ አንድ ገና ሰው የለም ደና ሰው የለም በደንብ እየተሰራ እኮ ነው ሊንዱ ስራው እኮ በደንብ እየተሰራ ስላለ ነው ውስጥተዋል ተበላልተዋል እንዳይመስልሽ በጎጥ በመንደር እንዲህ ተያይዘዋል እንዲህ ባለፈው እንዲሰድባል ቆለጥ የቆረጠው ሰው የዚህ ትክታ ካናመጣው በሱም አስፈራራል እንዴ እሱ ሰውዬ ውሸት ነው፣ ውሸት በቃ ያዞረውን ዶሮም እነዚህ ላይ ያዞርባቸው። ሪቱ ነግሬሽ የቆየ ነው። አረሳ አረሳ የያዘውን ዶሮ ያዞርባቸው እንዲስማሙ ንዱዬ። የእኛ ኮ የጋላ ዘር የለብንም፣ ውሸላ መቁረጥ አለመቁረጥ የእሱ የሱ ጥማት የለብንም። እነሱ ናቸው ተደስተው የነበሩት፣ በጨረታ ሁላ ሊገዙ ነበር። ስለሱ በጣም እያወሩ ነበር። ምን አገባን ሰውሽ። እና አሁን ስትል ጂኒ ማጥፋት አትችልም። በቃ ሁሉም እርስ በርሱ በቴሌግራም በዋትሳፕ እርስ በርሱ ሁሉም ከዚህ በፊት ጓደኛ ጓደኛ ጓደኛ ሆነው እኔ የማልጠብቃቸው ሰዎች ቀጮ በቃ ሄማ አሪፍ ነው ከማንም ጋር ኩል ነው ምናምን ብዬ ስል አይ ችግር የለውም ሁሉንም ጠርተን እናስማማለን፣ ግን እከሌ ካለ አልፈልግም ይል እከዴ ካለ አልፈልግም ይልሻል። አንድ ደህና ሰው የለም። ብርሃኑ ምን ነው ልጄ፣ መጀመሪያ ፎሎህን አሳድግ ውዴ፣ አሳድግ። አንገት አልቆረጥሚት ያረኩ ልነግረው፣ አንገት አልቆረጥኩ ሰው አልገደልኩ። ንገረኝ እስኪ ባስማማው ለወገኔ ድምፅ በሆንክ፣ ለምን አባ ነው የምታስረኝ? ሰው ገደን ሊንዱ እኛ እኮ የምንሳደበው በምክንያት እኮ ነው። የሆነ ጨጓራሽ የሚያረበት ነገር አለ። አንቺ አንድ ቀን እዚህ ጋር ወጥተሽ እውነት እውነት ነው የምልህ እንጂ እኔ አንድ ቀን ወጥቼ በህይወቴ ማለት ይሄ ዘር እንዲህ ነው፣ ይሄ ዘር እንዲህ ነው፣ ኦሮሞ እንዲህ ነው፣ ትግሬ እንዲህ ነው እንደ ብዬሽ አላውቅም። ሁሌ ድምፅ ሆኑ ስለ አይደለም የሰው ዘር የራሳችንን ዘር እንኳን

ተቁራጣው እያሉ የሚሉልሃሉ እነሱ ጋር ሂድና ተሳሳተ ባይ ምን ታራለፍ መስሉ። እዛ ባድሮ አለ ዞን በኤርፖርት ነው የምገባው ሁሉ የገብቼ ወጥቻለሁ። ቀጮ ታውቂያለሽ፣ እስቲ እንደገባሁኝ እዚህ ከመጣሁ ሶስት የገብቼ ወጥቻለሁ። ማንም ሰው ጥግ ላይ ደርሼ አላውቅም። ስገባ እንኳን አልሸማቀቅም። ደረቴን ነፍቼ ነው የምገባው። ምን አድርገሻል እዚህ ነው ያስፈራራኝ። ይሞክራል እንዴ አረሱሩና ሰቅሉ ያስፈራራበት በይው ጅል በነገራችን ላይ መድረግ አለ እኮ ነው፣ እዚህ ጋር እየመጣ ያለው ታውቂያለሽ። ፕሮፋይላቸው ማየት ትችያለሽ። በውስጥ ደግሞ በቃ አለቀ። አጀንዳ እየሰጡ ያሉት እነሱ ናቸው እኮ። ስራቸውን እኮ እነሱ በደንብ እየሰሩ እኮ ነው። የኛ ሰው እየባነ በነገራችን ላይ ትግሉ ስለቀዘቀዘ ነው። ፍርዳቸው ነው ትግሉ ቲክታክ ላይ ያለው እየተወራ ያለውም ነገር ብዙም ወደ ጥቅም እንትን እያለ ስለሆነ ነው

አማራ ስለሆንሽ ተሳደዳለሽ። የተሳደድሽ ነው አዲስ ነገር ሊሆንብሻ አይገባም። አዎ እኔ ባይ ዘ ዊ እኔ ታውቀኛለህ። አሁን እኔ ፒተር ቢሳደብ አይ ዶንት ኬር ቢኮዝ የተሳደበበት የራሱ ምክንያት አለው። አንጀቱ ያረረበት የራሱ ምክንያት አለው። አይደለም የሚናገርበት ከውስጥ የፈነቀሉ የራሱ ምክንያት አለው። ፒተርን አልቀውም። እኔ ግን አልእንትን አልልም። እንደ ፒተር አይደለውም። ረጋ ብዬ ያወራውን ነገር በስነስርዓቱ መልስለት አለው እንጂ እንትን አይደለም ልቆ ወጣ ችላለሁ፣ ድንፍት ልል ችላለሁ እንጂ አልሳደብም። ብሳደብም ደግሞ መብቴ ነው። እየሞለጭ ከኝ እየሰደብከኝ ነው። ከመስደብ አልፈ እየገደልከኝ ነው። ቃላስ ስድብ ሱስ እኮ የለውም። ሌንዶ እኛ እኮ ማንም ሲደርስብሽ እንጂ ማክበር እንችልበታለን እኮ። የትን ቦታ እየሄድን እኮ በሰላም በፍቅር እኮ እናወራለን። ፊስ ካለበት ስፍራ ማንም ካልነካው ማንም የመሳደብ ፍላጎት የለውም። ግን እያንቋሽሽ ማህበረሰብን እያንቋሽሽ ማህበረሰብን እያዋረደ እያገኘሁት የኔን ስም እየጠራ እየተሳደበ እያገኘሁት አላልፈውም። ግን የኛ እንዲህ መባላት እኮ ታውቃለህ፣ የኛ እንዲህ መሆን የኛ እንዲህ መባላት የሆኑ ማህበረሰቦችን የሆነ ግለሰቦችን እያስደሰተን ይህ በጣም እንጂ በጣም እንጂ የእኛ መባላት አሁን ለእነሱ ዳንሳቸው ነው። ሰርግ ላይ ኮ ናቸው ከሌን ዛሬ ነገ ማን እንዲህ እናድርግ በቃ አጀንዳ ሳምንታዊ አጀንዳ እኮ ነው ሳምንት የሚመጣ አንተ እኔ በጣም ማለት ነው እየወዳቤት የኦሮሚያ እና የትግራይ ተወላጆች የአማራ ሕዝብ ከድሮ ጀምሮ እየተበዘበዘ ነው ብለው እንትን ፖለቲካ ሊሰሩ፣ አያሳፍርም? ጋይስ አያሳፍርም? አያሳፍርም? እኛ መናገር አቅቶ ነው እነሱ የሚያወሩልን። በዚህ እንኳን እየያዙባችሁ እንደሆነ ጭንቅላታችሁ አይሰራም፣ አይሰራም። ጭንቅላታችሁ መች ስለ ራሱ አወራና ነው መቶ እዚህ ጋር የትግራይ ተወላጅ ስለ እናንተ የሚያወራው መቼ የኦሮሞ ስለ ራሱ ስለሚገደለው ስለ ራሱ ፍጦ ምን ብሎ ስለምትሞተው ስለ እህቱ መቻ ወራዳ መጥቶ ስለ እናንተ መበዝበዝ የሚያወራላችሁ? በዚህ እንኳን ስቃችሁ ጥላችሁ አትወጡም። ታብታብ ታደረጋለች ው ው እየተበላች ነውዳብ ተሳደበ ከዮዳ ቤት የተወራ ነገር ይወራ። ፒተር ከዮዳ ቤት እየተሰደብን ነው። ጂኒ ከዮዳ ቤት እየተሰደብን ነው። ቶሎ ቶሎ ሄድ ይባላል። እዛ ተብተን እኮ ሚወት ነው እኮ የምንደረገው አናወራ በስተ ላይ ገብተን እራሱ አናወራም። የሆነ ነገር ከተነፈስን እንወርዳለን፣ እንሰቀላለን፣ እንወርዳለን፣ እንሰቀላለን። እንደዛ ነው የዮዳቤ ዛሬ ላይ ሳቢ። የራሳችሁ የአማራ ቤት ገብታችሁ የፈለጋችሁትን ማራመድ መራገጥም ከሆነ እሱ የማይጠቅም ሰው ከሆነ ለምን ቤቱ ቫይራል እንዲወጣ ታደርጉታላችሁ? ለምን ታብታብ እንዲደረግለት? ስድብ በራሱ ቫይራል ያስወጣል። እዛ እንትን ኮመንት ማለት ነው ስለዚህ የአማራ አንድ የአማራ ነጋዴዋን ቤት ይሁን ጤነኛዋን በሽተኛዋን ቤት ይሁን የአማራ ልጅ ቤት ሁሉ ነገራችሁን አማራ ቤት ብቻ አድርጉት። ይወዳ ብን እናውቀዋለን እኮ ቲክታክ ላይ እንደመጣ ድሮ አንስቶ ሲመጣ እኮ በደንብ እናውቀዋለን። ምን እያለ እንደ እሱ አጀንዳ ነው የሚፈልገው ስለ እሱ ማውራት እኮ ጊዜ እሱ ሁ ልንዳ በቀደም እንዳደረገ ታውቂያለሽ ማሪ መጀመሪያ ኦሮሞ ባንዲራ አረጋ ስሙን ኦሮሞ ቀየረ፣ ምናምን ከዛ እሱ አላዋጣውም። ከዛ ፕሮፋይሉን ፋኖ አድርጎ ስሙን የኦሮሞ ከዛ ሁለቱ እንደዚህ ለሚያደርግ የሚጫወትባቸው ሰከኮሎ ቁጭ ብሎ እነሱ በጣም እኮ ነው የሚደበርባቸው። ግንባሩ ላይ ያን ወሸራው፣ ነጩን ወሸራ ግንባሩ ላይ አስሮ ፎቶ ለጥፎ ያወራል። ኪሎ ቀነሰባቸው እኮ እነሱ ታፕታፕ እያደረጉ እሱ ተዝናንቶ ኪሎ እየቀነ ራሱ ሼፕ እየሆነባቸው ነው። ራሱ ቅርጹን እየጠበቀ ነው። ይመቸው። ቪዲዮዋ ጥፍጦ ታኝቶ ተሸካሽኮ ተመልሶ ይመጣል። አንድ ዙር ጨርሶ ነው የሚመጣው። እጇን እንዲ ብታዩ ጠቁባል። ታፕታፕ በማድረግ እንቅልፏ ሯት ማዳም ትጮህባታለች። በዚ ጊዜ ሳትነሸረር እሱ ቤት ቁጭ አፏን ገብታ ስታይ ራሱ ማላጣው ያራዳ ልጅ እንዲ ስራም ማለት የራሳቸውን ልጅ የራሳቸውን ልጅ እየሰደው እየቀጠቀጡ ያጠፋሉ። እየሰደው ያሸማቅቃሉ። ነገ ድምፅ እንዳይሆን፣ ነገ የሆነ ነገር እንዳይሰራ፣ ነገ እንዳይበረታታ የእኛ ልጆችማ እግዚአብሔርን የሆነ ነገርማ አዙሮ ጥሎብናል። በዚህ አታምኝም? እኔ ላምን ነው? አራዳ ሊቀመንበር ነበርኩ። ዛሬ እንደው ምንድን ነው ይሄ ጠማማድር። የአረብ ሀገር አመጣኝ እንጂ ሀገሬ ላይ አራዳ ሊቀመንበር ነበር። አስቢ ብዙ ፋራዎች ብዙ ገገሞችን አሰልጥኛለሁ፣ ግን ያቺ ሀገር ሰው አታመሰግንም፣ አታመሰግንም እንደዛ ነው። ቲክታክም እንደዛ ነው። ጥሩ ሰውን አይወድም፣ መጥፎ መጥፎውን የሚያነግስበት ነው። ቲክታክ እና ያቺ ሀገር አንድ ናቸው። አንቺ ለህዝባችሁ ድምፅ ሲባሉ እኮ ቻው ቻው፣ ልክ ወጥ እንደገነፈለባት ሴት ምንቅር ምንቅር ምንቅር ብሎ ወጡ። አማራው ብቻ ነው እንደ አይነት ባህር የሚታይበት። አማራው ብቻ ነው ወንድሙን ፊት አንዳንዴ የሚስጥር ቋንቋ መናገር አይለኸውም። ወዳም ነው ወዳም ነው። የምሬን ነው የምልሽ። በጣም ወዳም ነው። እኔ ደግሞ በእናትህ እኔ በእውነት ቀዱ እኔ አልችልም። በቃ እንደ ሲጣሉ እርስ በርሳት ልልሻለሁ፣ ልልሻለሁ አንዱ ጋ ጮኋለሁ አንዱ የምናርግ ይለኛል፣ አንዱ ላይ ጦታ አንዱ የምናርግ እሱ ነው ይልታል። አረ ደግሞ በቃ ከተወሰኑ ቤት ውጭ እኮ አልሄድም። እሱ እንዳለ አንፎሎ አርጊያቸዋል። ጾም ሲፈታ የምትፈልገኝ ሂድ፣ እኔ የመንደራ ላይ ነኝ። እንዲ ሂድና የምትፈልገውን ፒያሳ ሄደህ ፈልግ ለምደ ጾም ሲፈታ

እንዲህ በየመን በረሃ እኮ ነቂጣቸውን እየተገረፉ ሳውዲ የሚገቡት ጋር፣ መሀመድ ቁጭ ብለህ እየሰማኝ፣ ቆይ ልንገረው። እኔ ወደዚህ ሀገር ስመጣ በቱሪስት ቪዛ ነው የመጣሁት። ቋቋጫማ ነው የሚባል ቋቋ ጫማ አድርጌ፣ ሽሮና በርበር ጀበና፣ እንዳትረሳ ጀበና ይዘሽ፣ ጀበና ተንከባክቤ ነው የገባሁት። እግሬን እኮ ሳርት እያትናኩ በንትን አልመጣሁም፣ በባህር አልመጣሁም። አህመድ እዩዳ ቤት ገብቷል። ቅድም እኛ ጋር ሲል የነበረው ተገዳደሉ ያለው ቋቋጫማሪጊ ነው የሀገሬ ልጅ ሰማሽ። እዚህ ተገዳደሉ ሲል የነበረው እዩዳ ቤት ነው አሉ። እዛ ሊያገዳድላቸው። ለምን እነዚህ የሚጣሉት ሰዎች ለምን ሜዳ እናዘጋጅላቸውን? ጋይስ እና አንዴ ነው የወጣሁት ውዴ። እሺ ስወጣ እዚህ ሀገር መጥቼ ስራ ፈልጌ ተቀጥሬ ገብቼ እግዚአብሔር ይመስገን ከሞላ ጎደል እራሴን እየረዳሁኝ፣ ቢሰሚን እየረዳሁኝ፣ በላቤ የምን አባተክ የምን አባተክ በላብ ከራሱ ማለት ነው። የሚዲያ ታጋይ የሚባል እኮ መተኳኮስ አይደለም የሆነ የሆነ ነገር አይደለም። ቢያንስ የህዝባችሁን ሞት መናገር ህዝብ እንደሚሞትባችሁ እንደሞታችሁ ስራ እንደማሰሩ በማንነታችሁ ስራ የምትፈነቃቀሉ ቤት የሚፈርስባችሁ እየተገደላችሁ መሆኑን መናገር መታገል ነው። እናንተ አይገባችሁም ደነዞች። ኢቨን፣ እንኳን የአማራን ልብስ መልበስ መታገል ነው። ባህላችሁን የተሰረቁ ልብሶቻችሁን ማስመለስ